ጸጋና ሰላም ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። የመጽሐፍ ቅዱስ ንባብ ጉዟችን መስከረም አንድ ዘፍጥረት አንድ ብሎ ጀምሮ እስከ ጳጉሜ አምስት ራዕይ ሀያ ሁለት የምናደርገው ጉዞ ዛሬ ሰባ ስድስተኛ ቀኑን ይዟል። በሰባ ስድስተኛ ቀናችን የሩት መጽሐፍን ይሆናል የምናነባው። አራት ምዕራፎች ናቸው ያሉት የሩት መጽሐፍ። በጌታ በኢየሱስ ስም አነባለሁኝ፣ አብረን እናንብ። መጽሐፈ ሩት ምዕራፍ አንድ እንዲህም ሆነ፣ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድም ሰው ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኖሃሚን፣ የሁለቱም ልጆች ስም መሃሎንና ኬሌዮን ነበረ። የቤተልሔም ይሁዳም የኤፍራታም ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኖሃሚንም ባል አቤሜሌክ ሞተ፣ እርሷና ሁለት ልጆቹ አቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ፣ የአንዲቱም ስም ኦርፋ፣ የሁለተኛይቱም ስም ሩት ነበረ። በዚያም አስር ዓመት ያህል ተቀመጡ። መሀሎንና ኬሌዮን ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች፣ ወደ ይሁዳን ምድር ሊመለሱ በመንገድ ሄዱ። ኖሃ ሚንም ምራቶቿን ሂዱ፣ ወደ እናቶቻችሁን ቤት ተመለሱ። በእኔና በሞቱት እንዳደረጋችሁት እግዚአብሔር ቸርነት ያደርግላችሁ። እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ህዝብሽ እንመለሳለን አሏት። ኖሃ ሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችም በወልድ እነርሱ እስኪያድጉ ድረስ ትቆያላችሁ? ሆነ ስለ እነርሱ ባል ማግባት ትተዋላችሁ? ልጆቼ ሆይ እንዲህ አይደለም የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬያለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑሃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺ ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ፣ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺ ና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለች። ኖሃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምን በደረሱ ጊዜ የከተማይቱ ሰዎች ስለ እነርሱ ይህች ኑሃሚን እናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኖሃሚን አትበሉኝ። በሙላት ወጣው እግዚአብሔር አዋርዶኛል ሁሉን የሚችል አምላክ አስጨንቆኛልና ኖሃሚን ለምን ትሉኛ አላችሁ አለቻቸው። ኖሃሚንም ከእርሷ ጋር ከሞአብ ምድር የተመለሰችው ሞአባዊት ምራቷ ሩት ተመለሱ። የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ። ሩት ምራፍ ሁለት ለኖሃሚንም ባል የሚዘመደው ከአብሜሌክ ወገን የሆነ ኃያል ሰው ስሙ ቦኤዝ የተባለ ሰው ነበረ። ሞአባይቱ ሩት ኖሃሚንን በፊቱ ሞገስም ማገኘውን ተከትዬ እህል እንደቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደነበረው ወደ ቦኤዝ እርሻ ደረሰች። እነሆም ቦኤዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ቦኤዝም በአጃጆች ላይ አዛዥ የነበረውን ሎሌውን ይህች ቆንጆ ይማናት አለው። የአጫጆቹም አዛዥ ይህችማ ከሞአብ ምድር ከኖሃሚን ጋር የመጣች ሞአባዊቱ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክ ፍቀድልኝ አለችኝ። መጣችም ማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳ አላረፈችም አለው። ቦኤዝም ሩትን ልጄ ሆይ ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን ተጠጊ። ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም። እንዳያስቸግሩሽም ጎበዛዝቱን አዝዣለሁኝ። በተጠማሽ ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁም ምን አለችው። ቦኤዝ ባልሽ ከሞተ በኋላ አባትሽን እና እናትሽን የተወለድሽባትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ። ከክንፉ በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እርሷም ጌታዊ ሆይ ከባሪያዎችህ እንዳንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በአይንህ ሞገስ ላገኝ አለችው በምሳም ጊዜ ቦኤዝ ወደዚህ ቅረቢ ምሳቢ እንጀራሽንም በሆምጣጤው አጥቅሽ አላት በአጫጆቹም አጠገብ ተቀመጠች የተጠበሰ ምሸት ሰጣት በልታም ጠገበች አተረፈችም ደግሞም ልትቃርም በተነሳች ጊዜ ቦኤዝ ጎበዛዘቱን በነዶ መካከል ትቃርም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 ኖሃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዥን ከሚችሉት አንዱ ነው አለቻት። ሞአባዊቱ ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቴን ተጠጊ ያለኝ አለቻት። ኖሃሚንም ራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱና የስንዴው መከር እስኪጨረስ ድረስ ልትቃርም የቦኤዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበረ። ሩት ምዕራፍ 3 አማቶ ኖሃሚንን አለቻት፣ ልጄ ሆይ መልካም እንዲሆንልሽ ረፍት አልፈለግሽም ምን? አሁንም ከገረዶቹ ጋር የነበርሽበት ቦኤ ዘመዳችን አይደለም ምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ። ገብተሽም እግሩን ግለጪ፣ ተጋደሚም። የምታደርጊውን እሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማቷ ያዘዘቻትን ሁሉ አደረገች። ቦኤዝም ከበላና ከጠጣ ሰውነቱን ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዘወርም አለ፤ እነሆም አንዲት ሴት ከእግርጌው ተኝታ ነበረች። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ። ዋርሳይ ነህና ልብስህን በባርያህ ላይ ዘርጋ አለችው። ቦይዝም አላት፣ ልጄ ሆይ በእግዚአብሔር የተባረክሽ ሁኚ። ባለጠጋም ድሃም ብለሽ ጎበዛስትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጄ ሆይ አትፍሪ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ነገር ሁሉ አደርግልሻለሁ። የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከኔ የቀረበ ዘመድ አለ። ዛሬ ለሊ ተደሪ፣ ነገ እርሱ ዋርሳ መሆን ቢወድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ። እስኪነጋ ድረስ ተኝ። እስኪነጋም በግርጌው ተኛ። ቦኤዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያይ ተነሳች።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 ሩት ምዕራፍ አራት ቦኤዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦኤዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦኤዝ አንተ ቀርበ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦኤዝም ከከተማይቱ ሽማግሌዎች አስር ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦኤዝም የቅርብ ዘመዱን ከሞአብ ምድር የተመለሰችው ኑኃሚን የወንድማችንን የአብሜሌክን ጢንጦ ትሸጣለች እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅህ ዘንድ አሰብኩ። መቤዠት ብትወድ ተቤዠው፤ መቤዠት ባትወድ ግን ከአንተ በቀር ሌላ ወራሽ የለምና እኔ ካንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እቤዠዋለሁ አለው። ቦኤዝም እርሻውን ከኑኃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞአባዊት ከሩት ደግሞ ትገዛለህ አለ። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልም እና አንተ ከኔ መቤዠቱን ውሰደው አለ። በጥንት ጊዜም ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበረ፣ ይህም በእስራኤል ምስክር ነበረ። የቅርብ ዘመዱም ቦኤዝን አንተ ግዛው አለው። ጫማውንም አወለቀ። ቦኤዝም ሽማግሌዎችና ህዝቡን ሁሉ ለአሜቤሌክና ለኬሌዮን ለመሐሎንም የነበረው ሁሉ ከኖሃሚን እጅ እንደገዛሁኝ እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከአገሩ ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞአባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኳት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱ በራ አደባባይም የነበረው ህዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሄልና እንደ ሊያ ያድርጋት። አንተም በኤፍራታ ባለጠጋ ሁን፣ ስም በቤተልሔም ይጠራ። ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥህ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። ዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔርም ጽንስን ሰጣት፣ ወንድ ልጅም ወለደች። ሴቶችም ኖሃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ። ከሰባት ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኖሃሚንም ህፃኑን ወሰደች፣ አቀፈችው፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኖሃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት፣ ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴ አባት ነው። የፋሬስም ትውልድ ይህ ነው። ፋሬስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ቦኤዝን ወለደ፣ ቦኤዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ ይላል ማታ ሶስት ሰዓት ላይ መጽሐፍ ቅዱስን በጥልቀት የምናጠናበት ፕሮግራም በቲክቶክ እና በቴሌግራም የቀጥታ ስርጭት አለ ጆይን እንድታደርጉን መጥታችሁ አብረን እንድናጠና ጋብዛችኋለሁኝ ጸጋ ይብዛላችሁ